አባት ናቸው። እንስብስፋንጀት ከቆፍጣና ስብና ጋር የተላበሱ የልጃቸው ነገህ ብሩህነት የሚገዳቸው ለእርሳቸው የስኬት ካባን ለመጎናጸፍ የእውቀት ማዕድን መቋደስ የጅማሮ መንገድ ነው። ለዚህም ነው ጥሪታቸውን አሟጠው ከጉርሻቸው ቀንሰው ልጆቻቸው በአቅራቢያቸው ያጡትን ትምህርት ሩቅ ተጉዘው የሚያስተምሯቸው። ይህ ታዲያ ኑሮን ለማሸነፍ ግብግብ ውስጥ ላለ የቤተሰብ አስተዳዳሪ ሸክሙን የገዘፈ፣ መንገዱን እየረዘመ ያደርገዋል። ወልቂጤ አበሩስና ገራባ ትምህርት ቤት አካባቢ ልጆቻችን በእግር እየተመላለሱ ይማሩ ነበር። የዛኔ በነበረባቸው ድካምና ችግር በጣም እየተንገላቱና ለአዋራ ራሱ እየተጋለጡ የነበረበት ሁኔታ ነበር። ሌላው አርሶ አደሩ ደግሞ በብር ከፍተኛ ከፍተኛ ብር አውጥቶ ሳይክል የመግዛት አቅም በሌለበት ሁኔታ ያለው ንብረቱ አበላሽቶ ሳይክል እየገዛ ራሱ ሳይክሎቹ ወጣ ገባ መሬት ስለሆነ ሲበላሹ ራሱ ሳይክሎቹ ጥገና ራሱ ብዙ ወጪ እያወጣ የነበረበት ሁኔታ ነው ያለው። ከእውቀት ማዕድ ለመቋደስ የሚደረግ ግብግብ ከፊሉን ረጅም ርቀት በእግሩ እንዲጓዝ ያደርገዋል፣ ገሚሱንም ከሞቀ የእናቱ ቤት አርቆ ቤት እንዲከራይ ያስገድደዋል። ከትምህርት ገበታቸው ለመገኘት በተማሪዎች የሚደረገው ልህ አስጨራሽ ግብግብ ሽንቆርም ለሁለት የተከፈለች የወላጅ ልብ ለሁለት የተቀነሰ ጎጆን ፍንትው አድርጎ ያሳያል። ሰባት ኪሎ ሜትር የሚሆን ትምህርት ቤት ገራባ ትምህርት ቤት የሚባል ቦታ ና እና ወርቅጤ ላይ አበር ውስጥ ትምህርት ቤት ነበር እየተመላለሱ በእግራቸው እየተመላለሱ የሚሄዱት ማለት ነው። እና ከዚህ በፊት ሴት ተማሪዎቻችን እህቶቻችንም በጣም እየተቸገሩ፣ እዛ ተከራይቶ ለመቀመጥ ደግሞ ያው አስቸጋሪ ነው እንግዲህ። እና ደግሞ እነሱ በጣም እየተቸገሩ እየተመላለሱ ይማሩ ነበር። መንገድ ላይ ተጉዘን ድካሙ አለ። ክላስ ገብቶ ደግሞ እቤት ገብቶ ማንበብ አይቻልም፣ ይከብዳል። ድካሙ ስላለ እንቅልፍ እንቅልፍ ይላል። ጠዋትም ለመነሳት መነሳት ያዳግስ ነበር። እውነት ድሃ ክራቤት ከራይቶ ልጆቹ መስማር አይቻልም ቤት ውስጥ ነው በቃ እስከ ስድስት ይማራሉ፣ ይቀራሉ እስከ ስምንት በቃ እስከ ስምንት እስከ ስምንት ይቀራሉ። ሴት ልጅ ደግሞ ከእናትና ከአባት ሄዳ እዛ ስትማር በብዙ መንገድ እንትን ይነካታል፣ በጣም ትቸገራለች። ዛሬ ምስጋና ለቀዳማዊት እመቤት ጽህፈት ቤት ይግባውና ልጆች የእናታቸውን ትኩስ እንጀራ እየቆረሱ ከእናታቸው የሞቀ ቀፍ ሳይርቁ በአቅራቢያቸው ትምህርታቸውን እንዲከታተሉ እድል ተፈጥሮላቸዋል ፋና ቴሌቪዥንም በወልቂጤ ሰላሌ ጅማና ጎንደር ትምህርት ለማግኘት እንግልት ሲደርስባቸው የነበሩ ተማሪዎችን ችግር ለመቅረፍ የተሰሩ ስራዎችን ቃኝቷል ይሄ ትምህርት ቤት በመገንባቱ በጣም ብዙ አስተዋጽኦ አበርክቶልናል እና ደግሞ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 ቤተሰብ እዚሁ ናቸው። እናት አባቴ፣ ሁሉም እነሱ ጋኛት ወንድሞቼ፣ ናፍቆት የለም። ይሄ የቤተሰብ ውጪ የለም። ትምህርት ቤቱና ይሄ ቤቴ ደግሞ አምስት ደቂቃ ምናምን ብራራቅ ነው። ይሄ ሁሉ የቤተሰብ ችግር ናፍቆት፣ ብዙ ነገር አስቀርቷል። ይሄ ላይብረሪ መጥቶ መጠቀም በቃ ብዙ ነገር ይሄ ነው የማይባል ፋይዳው የጎላ ነው።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 ልጅ ዛሬ ትምህርት ማግኘት ለእኛ ይሄ ትልቅ እድል ነው ያጋጠመን ማለት ነው። ለድሃ በተለይ ለድሃ አስባ፣ ለሴት ልጅ አስባ ይህንን ፕሮጀክት እንግዲህ ሳርታ አስባ ጠይቃ ነው እንዲህ አይደለም ያመጣችው ማለት ነው። ንብረት ሳይሆን እንደት ተቸግራ ነው ያመጣችው፣ እና እግዚአብሔር ስጣት። እኛን አይታ፣ ችግራችን አይታ፣ ልጆቻችን አይታ፣ በተለይ እናት እናት አይታ ይሄንን ትምህርት ቤት እዚህ ለማቆም እና እኛ ረድታ ልጆቻችን እንዲማሩ እንዳድጉ አድርጋ እዚህ ያስቀምጠችው እሷ ናት። እናር ት እውቀትን የሚቋደሱበት ገበታን ከመፍጠር ባሻገርም የትምህርት ማዕዱን ሙሉ ማድረግም የቀዳማዊት እመቤት ጽህፈት ቤት ሌላኛው ውጥን ነው። በዚህም ጽህፈት ቤቱ በሁሉም ክልሎች ያስገነባቸው ትምህርት ቤቶችን ጓዳ ሙሉ የሚያደርጉ 1300 የትምህርት መርጃ መጽሐፍ፣ 20500 የሴቶች ንጽህና መጠበቂያ መጽሐፍ የተጫነባቸው 500 ታብሌት ኮምፒውተሮች፣ በትምህርት ቤቶች ለሚገኙ ክሊኒኮች የሚሆን መድኃኒቶችና የህክምና ቁሳቁሶችን አስረክሟል። ይህም ለእነዚያ ጉጉ የልጆቻቸው ስኬት ናፋቂ ወላጆች እፎይታን የለገሰ መሆኑ የሚያበራው አይኖቻቸው አንደበት ሆነው ይናገራሉ። ሴቶች ገጠር ናቸው። ወረበባይ ምናምን ይመጣበታል። ለዚህ ብላ እስከ አራት እስከም እሱ እስከሚሄድ ትምህርት ትታ ቤት የምትቀመስ ሴት አለች ልጅ አለች ማለት ነው። እና እሱን እሱን አይታ ይሄንን እንደምንቸገር አይታ ውስጣችን አይታ ይህንን ልማድረጓ እግዚአብሔር ስጣት እና መጽሐፍት ዛሬ የመጣ መጽሐፍት ማለት ነው። መጽሐፍ የትም ትምህርት ቤት ብትሄድ እንደዚህ አይነት አስቦ የሚሰጥና የሚደገፍ የለም። ልጆቻችን ጎበስ ከሆኑ ይህን መጽሐፍ ተከታትሎ ከተማሩ በጣም ጎበሶች ይሆናሉ ብዬም አስባለሁ። የቀዳማዊ ጥመ ቤት ኢፋ ሰላሌ ትምህርት ቤት የህዝባችን ጥያቄ ነበረ። ይህን የህዝብ ጥያቄ ደግሞ መሰረት አድርገው ቀዳማዊ ጥመ ቤታችን ለህዝባችን ለትምህርት ተደራሽነት ይህንን ሁለተኛ ደረጃ ትምህርት ቤት ከፍቶልናል። ቦርዳችን በአጠቃላይ በፊት ሶስት ሁለተኛ ደረጃ ትምህርት ቤቶች ነበሩን። አሁን ይሄ አራተኛው ነው ማለት ነው። ይህን የመሰለ ትምህርት ቤት ሰርተው እንደገና በቅርበት እንዲማሩ አድርገውን፣ በዛ ላይ ተጨማሪ ይሄ ማቴሪያል ሲያመጣላቸው በጣም ነው ደስ ብሏቸው የሚማሩት ማለት ነው። በዛ ላይ ሬፈራንስ አለ። ይሄ ሬፈራንስ ደግሞ በዚህ በፊት ያለው እንግዲህ በጣም ኦልድ ካሪኩለም የተገዙ ሬፈራንሶች ጥቂት አሉ። ይሄ አሁን የመሰሌ የውጪ መጽሐፍ እንደዚህ ተዘጋጅቶ የመጣ መጽሐፍ አግኝቶ ልጆቻችን በጣም ደስተኛ ሆኖ ከዚህ በላይ አገሪቱን የሚያስጠሩ በጣም ጎበዝ ጎበዝ ተማሪዎች ከዚህ ትምህርት ቤት እንደሚወጡ እርግጠኛ ነኝ። ከጽህፈት ቤቱ የሚመጡ ሰዎች እየጎበኙን ነው የነበረው። ዛሬ ደግሞ ያየነው ነገር የተለየ ነው። በእውነት ከኛ እንዳራቁና ቅርብ በቅርብ በቅርበት እየተከታተሉን እንደሆነ ያስገነዝባል። እና ዛሬ የመጣው መጽሐፍት የተለያዩ የሴት ተማሪዎቻችን የሚያገለግሉ የንጽህና መጠበቂያዎች እንደዚህ መገኘታቸው ከዚህ በፊት ያላየነው እርዳታ ነው የተደረገ። እንደገና ደግሞ የህክምና መሳሪያዎች ያልተደረገ የለም ማለት ነው። ሞቲቬት የሚያደርግ ሽልማት ተሸልመናል። ደግሞ ታብሌት ነው ታብሌት በእነዚህ በዚህ ታብሌቶች ከዚህ በፊት በደፍተር ምናምን ነበር ምናነብ የነበረ ሪፈር ጋይድ ምናምን እያደረግን መጽሐፎችን። አሁን ግን ታብሌት ስለተሰጠና ፒዲኤፍችን የተለያዩ ነገሮችን የትምህርቶችን በማውረድ በዚህ ብዙ ነገሮችን ለማወቅ እናውቃለን። ያው አንዱ ሽልማት ከሰጣቸው ተማሪዎች መካከል አንዱ እኔ ነኝ። ያው ሽልማቱ መሰጠቱ ትልቅ የሆነ ሞራል እንዲነሳሳ አድርጎልናል። ሌላ ጊዜ ያላሰብ ነው ስለሆነ፣ በጣም ደስ ብሎናል። ከልባችን ደስ ብሎናል። ያ ገጠርም ከመሆኑ አንጻር ስልክ ያለመኖር ይችላል። ለማንበብ ደግሞ አንዳንድ ያጋዥ መጽሐፎች ላናገኝ ይችላለን። በስልኩ ተጭኖ ስለተሰጠኝ ከልብ እናመሰግናለን። በመሆኑ ሌሎች ተማሪዎች ደግሞ እኛን አይተው እነሱ ይሄን ነገር ይሻላል ብለው እንደነሱ ተምረን አንብበን በደንብ ተምረን ተሸላሚ እንድንሆን ብለው እንዲያስቡ አድርጓል። ሞራላቸው እንዲነሳሳል የትምህርት ያለ ፍላጎት ከፍ እንድል አድርጓል። በጣም አሪፍ ነገር ነው የተደረገልን። ምክንያቱም ታብሌቱንም በጣም ስለምንጠቀምበት በጣም አሪፍ ነገር ነው እና በጣም ለዚህ ድጋፍ ድጋፉን ስለሰጠችን በጣም እናመሰግናለን። ላለ ይዞ የመጡልን ስጦታ ያላሰብነው ነው። ታብሌት ማለት በእኛ ደረጃ አስበነው አናቅም። እዚህ የተሻለ ውጤት ላመጡ ተማሪዎች ይሄ አሁን ታብሌት መጽሐፍ፣ ይዞ መጥቷል እየተሰጠ ነው። በዚህም በጣም ደስ ብሎናል፣ እናመሰግናለን። በጣም ደስ ብሎናል። በዚህ ድጋፍ እኔ ማለት የምፈልገው ብዙ ነገር ነው። ድሮ ምንም እያገኘን አልነበረም። የዛሬው ደግሞ በጣም እናመሰግናለን። ድሮ እዚህ ምንም መጽሐፍ አልነበረም። እኛ የተቸገርን ነበር። ከሀገርም ኦንላይን ነው የምናጠናው እንጂ እንዲህ በአካል አገኝተን የናጠና አይደለንም። አሁን ደግሞ ብዙ ሪፍራንሶች፣ መጽሐፍቶች መጥተዋል። በዛም ተማሪዎች እንድጠቀሙ አድርገን እኛም ለመስራት ዝግጁ ሆነናል። በዚህ ደግሞ በጣም እናመሰግናለን። አሁን ሴት ልጆቻችን በተፈጥሮ ችግር አላቸው። አሁን እነዚህ ንጽሕና መጠበቂያ ራሱ አሁን ትምህርት ላይ ሆኖ ድንገት ችግር ቢገጥማቸው ወጥቶ ቀይሮ ወደ ትምህርት ቤት ገበታቸው ይመለሳሉ። በፊት ግን በዚህ ምክንያት ራሱ ብዙ ልጆች ትምህርታቸውን ያቋርጣሉ። እንደዚህ ማቴሪያል ሪፈራንስ የተለያየ መጽሐፍ ሲመጣ ደግሞ ልጆቻቸው ይበልጥ ላይብረሪ ተጠቅሞ ያነባሩ እውቀታቸውን ያዳብራሉ። ለዚህ ደግሞ በጣም በጣም ከልብ እናመሰግናለን። የአሁኑ ትውልድ በጣም እድለኛ ነው ላለው እኔ በበኩል አሁን የመጡት ግብአቶች በጣም የሚያስፈልጉ ናቸው። እንደ ሀይ ስኩል ደረጃ ለእኛ የሚጠቅሙ ናቸው። ተማሪውን የሚያነቃቁ፣ መምህራንንም የሚያነቃቁ ከመሆኑ አንጻር ትልቅ ጠቀሜታ አለው ብዬ አስባለሁ። ከዚህ በፊት ወይም መጽሐፍ ሌላ ሌላ መጽሐፎችን እየገዛው ወይም ደግሞ ደፍተሬን እየጻፍኩኝ መምህራኖች ከምሰጡኝ ሾርቶኖች ነው ሳነብ ነበር። አሁን ግን የስልክ ስለሰጠኝ በታብሌቱ ዋይፋይ ሄደን ወይም ዳታ ብርተን የፈለግነው መጽሐፍ አወርደን ማንበብ በስልካችን እንችላለን። በአንድ ስልክ ብቻ ሁሉን ነገር መያዝ እንችላለን። የቀዳማዊት እመቤት እንግዲህ ጽህፈት ቤት ይህንን እንግዲህ ያው በጣም በዚህ አጋጣሚ እጅግ አድርገን እናመሰግናለን ማለት ነው። ንብረቶችን ተረክበናል። እነዚህ ቁሳቁሶች በተለይ በአሁኑ ሰዓት በአዲሱ ስርዓተ ትምህርት ተማሪዎችን ለማብቃት በምናደርገው እንቅስቃሴ በተለይም ደግሞ በዚህ ዓመት ለተጀመሩ የትምህርት የንቅናቄ ተግባራት እጅግ ወሳኝ ናቸው። አንዱ የንቅናቄ ተግባራችን የተማሪዎችን ውጤት ማሻሻል ነው። በተለይ የአስራ ሁለተኛ የስምንተኛ እና የስድስተኛ እነዚህ መጽሐፍት የአስራ ሁለተኛ ክፍል ውጤት ነው። እንግዲህ ይሄ ትምህርት ቤት ባለፈው አመት አንድም ተማሪ ወደ ዩኒቨርሲቲ አላስገባ ነው። የነዚህ መጽሐፍት መምጣት ትምህርት ቤቱ በዚህ አመትና በቀጣይ አመት ተማሪዎችን አብቅቶ ለዩኒቨርሲቲ ለማስገባት በጣም ሰፊ ድጋፍ ነው። ልዩ ልዩ አጋዥ መጽሐፍቶች ከስምንት መቶ በላይ የሚሆኑ መጽሐፍቶችን ድጋፍ ማድረግ ተችሏል። በተመሳሳይ ለሴቶች ንጽህና መጠበቂያ የሚሆን ለሴት ተማሪዎች ለመላ ሴት ተማሪዎች ንጽህና መጠበቂያ አገልግሎት የሚውሉ ቁሳቁሶች ድጋፍ ተደርጓል። በተመሳሳይ በደረጃ ለወጡ ተማሪዎች የታብሌት ሽልማት ተደርጎላቸዋል። ይሄ ሽልማት ለነሱ አንደኛ ለወደፊቱ በተለይ ከቴክኖሎጂው ጋር ራሳቸውን አስተዋውቀው ትምህርት እንዲማሩ ለማድረግ ቀጣይ ለኦንላይን ፈተናዎች በበጭ ሁኔታ በቤታቸው ጭምር ተማሪዎች ዝግጅት እንዲያረጉ ጭምር በሚያግዝ መንገድ ነው። ቀዳማዊት እመቤት ጽህፈት ቤት እንደሚታወቀው ላለፉት አምስት ዓመታት ጥራት ያለው ትምህርት ተደራሽ ለማድረግ በመላው የሀገራችን ክፍሎች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 የተለያዩ የትምህርት ቤት ቁሳቁሶች የመማሪያና ቁሳቁሶችን ያሟላል። ዛሬም እንግዲህ ያደረግነው ድጋፍ የመጽሐፍት የማጣቀሻ መጽሐፍት፣ የሴቶች የንጽህና መጠበቂያ ታብሌቶች፣ ተማሪዎችን ለማበረታታት ከአንድ እስከ አምስት ለወጡ ከፍተኛ ውጤት ላመጡ ተማሪዎች ማበረታቻ ከዘጠነኛ እስከ አስራ ሁለተኛ ክፍል የሁሉም አይነት መጽሐፍ የተጫነበት ታብሌቶችን በአቅራቢያው ደግሞ የስነ ተዋልዶ ጤና የሚያገኙበትን ሁኔታ ለማመቻቸት በትምህርት ቤቶች አቅራቢያ ያሉ ጤና ጣቢያዎችን በሕክምና ቁሳቁስ በመደገፍ እነዚህን ድጋፎች ይዘን ነው የመጣ ነው። በትውልድ የምትቃና ሀገር በክህሎት የሚሰምር ነገ ለመፈጠሩም ትምህርት ወሳኙን ድርሻ ይወስዳል። የቀዳማዊት እመቤት ጽህፈት ቤትም ይህን መሰረት ያደረጉ ተግባር ተኮር ስራዎችን እየሰራ ይገኛል።